ጤና ስጥልኝ ተመልካቾች፣ ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የሚደርሰው የዕለቱ ዜናችን ተጀምሯል። ሰብለጽጌ ዜናዎቹን እመራለሁ። ጸሎተ ሐሙስ ፍጹም ትህትናን የምንማርበት እለት ነው ሲሉ በጸሎት ላይ ያገኘ ናቸው ምእመናን ተናገሩም። ጸሎተ ሐሙስ በመንበረ ጸባኦት ቅድስት ስላሴ ካቴድራል ቤተ ክርስቲያንም ተከናውኗል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ህጽበተ እግርንም አከናውነዋል። አንዱ አለምናን ምእመናንና የሃይማኖት አባቶችን አነጋግሮ ያዘጋጀው ዘገባ ቀጥሎ ይቀርባል። ለውታ አመስ የሚከበረው የትህትና ቀን በመባል ይታወቃል። ጌታ የደቀ መዛሙርቶቹን እግር ያጠበበት ቀን ነው እና ይህንን መሰረት በማድረግ እኛም እናከብራለን። በብዛት ካስተማረን ትምህርት አንዱ ትህትና ነው እና በዚህ በለት ሐሙስ ደግሞ ከምንም በተለየ ትህትና ያስተማረን አምላክ ሲሆን ዝቅ ብሎ የደቀ መዛሙርቱን እግር ያጠበበት ዕለት ነው። ቅድም አባቶችም ሲያዜሙ ሐዋርያቲው ከበበ እግራ አርዳዩ አጸበ ኮኖሙ አበ ወእመ ወማሮሙ ጥበበ እያሉ ነበር እና ጥበብ የሆነች ትህትናን ነው ጌታችን መድኃኒታችን የሱስ ክርስቶስ በዚች ዕለት ያስተማረን። አምላክ ሆኖ ለሰው ይህንን ካደረገ እኛ ሰዎች ሆነን ለሰዎች፣ አይደል ለእንስሳት ትህትናን ማሳየት መቻል አለብን። ሰው ራሱን ዝቅ ያደረገ እግዚአብሔር ለእሱ ደግሞ ዝቅ ብሎ ይከበርለታልና፣ ራሳችሁን ለሰውም ዝቅ አድርጉ ብሎ አስተማራቸው። እሱ የእኛን እግር ማጠብ አይገባውም ነበር፣ ትህትናን ለሕዝብ ለማስተማር ነው። እነሱም ደግሞ ለማስተማር ሲሄዱ ትህትና ምን እንደሆነ ዝቅ ብለው እንዲያስተምሩ ነው ያደረጋቸው እሱ አምላክ ሆኖ እያለ የሰውን ልጆች ደቀ መዛሙርቱን ዝቅ ብሎ በትሕትና እነሱን ከፍ አድርጎ ያጠበበት እግራቻቸውን ያጠበበት ትሕትና፣ ፍጹም የሆነ ትሕትና፣ የልብ የሆነ ትሕትና ያሳየበት ዕለት ሐሙስ ነው። ሌላኛው መስዋዕት ኦሪት ወይም ደግሞ የብሉይ ኪዳን መስዋዕት የቀረበት ራሱ ኢየሱስ ክርስቶስ መስዋዕት ተቀባይ፣ የመስዋዕቱ ባለቤት ራሱ ሆኖ መስዋዕት ነገ በመስቀል ላይ የሚቆረሰው ስጋዬ ይሄ ነው፣ በመስቀል ላይ የሚፈሰው ደሜም ይሄ ነው ብሎ ስጋውና ደሙን ለሰው ልጆች በነፃ በነፃ የሰጠበት ዕለት መስዋዕት ኦሪትን ፍጹም ያስቀረበት መስዋዕት ሐዲስ ኪዳንን የጀመረበት ዕለት ዕለተ ሐሙስ ይባላል። ለዓለም ሁሉ ነው የወረደው፣ ለዓለም ሁሉ ነው የተሰቀለው፣ ለዓለም ሁሉ ነው ቤዛ የሆነው፣ ለዓለም ሁሉ ህዝብ ነውና የሰው ልጆች ማድረግ ያለባቸው ትህትናን ነው። ጸሎተ ሐሙስ ኢየሱስ ክርስቶስ ትህትናን ያስተማረበት በመሆኑ አስተምሮውን ልንተገብር ይገባል ሲሉ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እምነት ተከታዮች ተናገሩ። ሁሉም የእምነቱ ተከታዮች መታዘዝና ትህትናን መገለጫቸው ሊያደርጉ ይገባልም ተብሏል። ብርቱካን ማሞ ተጨማሪ ያላት

የአብይ ጾም የመጨረሻ ሳምንት ሰሞነ ህማማት በመባል ይታወቃል። እያንዳንዱ እለታትም የየራሳቸው ትርጓሜ አላቸው። የምንገኝባት የጸሎተ ሐሙስም በርካታ ስያሜዎች አሏት። እያንዳንዱ በሃይማኖታዊ ስርዓት የሚከወንባትም እንደሆነች ነው የሃይማኖት አባቶች የሚናገሩት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ቀለሜንጦስ ዝቅ ብለው የምእመናንንና የሃይማኖት አባቶችን እግር አጥበዋል። ይህም የራሱ ስ ስርዓት አለው ብለዋል። የሀገረ ስብከቱ ስራ አስኪያጅ መጋቢ ሐዲስ ነጋ ጥበብ አባቡ ይህ ጸሎት ሐሙስ የምስጢር ቀን፣ የሐዲስ ኪዳን ሐሙስ ህጽበተ እግር የተፈጸመበት ትህትናው የተገለጠበት የትህትና ቀን፣ የጸሎት ቀን ነው ብለን መውሰድ እንችላለን። ከነዚህ ድርብርብ ምስጢራት የተነሳ የኢትዮጵያ እናቶቻችን አባቶቻችን በአባባልም ሲናገሩ ሐሙስ የቀን ቅዱስ ብለው ይናገራሉ፣ ያስተምራሉ ማለት ነው። በምንገኝበት በደብረ ብርሃን ቅድስት ስላሴ ቤተክርስቲያንም ክርስቲያንም በእለቱ በርካታ ሃይማኖታዊ ስርዓቶች ተከውነዋል። እያንዳንዱ ስርዓትም ሃይማኖታዊ ይዘት እንዳለው መጋቢያ አዲስ ነቃጥበባባቡ ነግረውናል። አንዱ ህጽበተ እግር ነው፣ ሌላው ስርዓተ ቅዳሴ ይፈጸማል። በስርዓተ ቅዳሴ የምንገለገልባቸው የመገልገያ ቤተ መቅደስ እቃዎች ከእስከ ዛሬው ይለያሉ። ለምሳሌ ቃጭል አንጠቀም በቃጭል ፈንታ ጸናጽልን በውስጡ ልዩ ልዩ ምስጢራቶች ልዩነት አላቸው። ዞሮ ግን ቅዳሴ ይፈጸማል። ቅዳሴውም ከተፈጸመ በኋላ ህዝበ ክርስቲያን ያው ስጋ ወደሙን ለመቀበል ንስሐ የገቡ የተዘጋጁ ስጋ ወደሙን ይቀበላሉ ማለት ነው። ብዙ ትርጓሜ እና ሚስጥር በያዘችው በጸሎተ ሐሙስ ዕለት ነው የምንገኘው እዚህ ቅድስት ስላሴ ቤተ ክርስቲያን። በርከት ያሉ ምእመንን የተለያዩ ሃይማኖታዊ ስርዓቶችን እየከወኑ ተመልክተናል። የተለየ ቀናት እግዚአብሔር መስከለ ለዚህ ያደረሰን። ዛሬ ንፍሮ ይቀቀላል፣ ጉልባን ዳቦ ይጋገራል፣ ጠላ ይቀርባል። እንግዲህ ባለው ነገር እንደሰታለን። ከቅዳሴ በኋላ በዚህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ትልቅ ሚስጥርን ለቅዱሳን ሐዋርያቱ የነገረበት እንዲሁም ደግሞ አማናዊ የሆነውን የጌታ የራሱን ስጋውና ደሙን እንዲቀበሉ ያደረገበት ታላቅ በዓል ነው። ጉልባን ቀቅለን አዘገጃጅተን እንመጣለን። ጠዋት ይህን ክንዋኔ ካዘጋጀን በኋላ አሁን ደግሞ ወደ ቅዱስት ቤተ ክርስቲያን መጥተን የተወሰነ ስግደት ሰግደን ከዛ በኋላ ትርጓም እያዳመጥን አሁን የምንገኘው ማለት ነው። ከዛ ቀጥለን ያው ታጢቦ ይጀመራል። ታጢቦ ከተደረገ በኋላ ቅዱስ ቁርባን ይካሄዳል። ይቺ ቀን ልዩ ናት፣ ለኛ ለኦርቶዶክሶች ማለት ነው። የሃይማኖታችን ራስና ሐዋርያ የሆነው ክርስቶስ ካስተማረን አኳያ ትህትናን በህይወታችን እንዲነበብ ልናደርገው የሚገባ ወቅት ነውና፣ በዚህ ቀን ትህትናን ለቤተሰብ፣ ትህትናን ለሰው ልጅ በሙሉ፣ ትህትናን ለሚመለከተው አካል ሁሉ በህይወታችን ገልጠን ልናሳይበት የሚገባ ድንቅ የትህትና ቀን ነው ብለን መውሰድ እንችላለን። በዚህ ቤተ ክርስቲያን የተለያዩ ምእመን ስግደት፣ እንዲሁም ሌሎች ሃይማኖታዊ ስርዓቶችን ጸሎት ሲከውኑ ተመልክተናል። ጸሎተ ሐሙስ ኢየሱስ ክርስቶስ የሐዋርያቱን እግር በማጠብ ትህትናን ያስተማረበት ዕለት ነው ሲሉ የኢትዮጵያ ኦርቶዶክስ ተዋህዶና የኢትዮጵያ ካቶሊካዊት ቤተ ክርስቲያን አባቶች ተናገሩ። የሰው ልጆች በሙሉ ከዚህ ትህትናን ተምረው ሊተገብሩት ይገባልም ብለዋል። ራኤል ደምሰው ከሃይማኖት አባቶች ጋር ቆይታ አድርጋ ተከታዩን ዘገባ አዘጋጅታለች። ጸሎተ ሐሙስ ኢየሱስ ክርስቶስ ስጋን የተዋሃደ አምላክ መሆኑን ለመግለጽና ለአርአያነት ጠላቶቹ መጥተው እስኪይዙት ድረስ ሲጸልይ እያደረበት ዕለት ነው። በዚህ ዕለት የደቀ መዛሙርቱን እግር በፍጹም ትህትና ዝቅ ብሎ አጥቧል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያንና የኢትዮጵያ ካቶሊካዊት ቤተ ክርስቲያን አባቶች በዚህች ዕለት ኢየሱስ ክርስቶስ ለሰው ልጆች ሁሉ መታዘዝና ትህትናን ያስተማረበት ዕለት ነው ብለዋል። እሱ ተልእኮን ጨርሶ ወደ አባቱ እንደሚመለስ እና ደቀ መዛሙርቱን ለአባቱ ለባህሪ አባቱ ባደራ ሰጥቶ ለመሄድ የተናገረበት እና የስንብት ደቀ መዛሙርቱ ደግሞ የመጨረሻ የስንብት አይነት ትምህርት እና ምክር ረጅም ትምህርት የሰጠበት በመጨረሻ በስጋው ደግሞ በቅዱስ ቁርባን ያጠናቀቀበት ቀን በመሆኑ ጸሎት ሐሙስ የተባለው ከዚህ ጋር ተያይዞ ነው። ሐሙስ ዕለት የሚደረጉ በቤተክርስቲያን ስርዓትም በግልም የሚደረጉ ስርዓቶች አሉ። የመጀመሪያው በዚህ ዕለት በቤተክርስቲያናችን ህግና ደንብ መሰረት ህጽበተ እግር ጌታችን ኢየሱስ ክርስቶስ የሐዋርያትን እግር ያጠበበት ስርዓት ይፈጸማል። ከዚህ በኋላ ደግሞ የጌታ እራት ወይም የቅዱስ ቁርባን ቀንም በመባል ሀሙስ እለት ይታወቃል ትህትና ፍቅር መታዘዝ እንዲሁም የአገልግሎትን ትርጉም ለማስረዳትና ለማስገንዘብ የደቀ መዛሙርቱን እግር በማጠቡ ህጽበተ ሀሙስ በመባልም እንደሚጠራ የሃይማኖት አባቶቹ ይናገራሉ አሁን እግር ማጠቡ ብቻ አይደለም እግር ማጠቡ ምኑን ነው የሚያመለክተው ለሰዎች ያለውን ፍቅር ጌታ ነው መምህር ነው ግን እንደዛ ሆኖ እያለ ዝቅ ብሎ እነሱን እንደ ራሱ ከራሱ ጋር እኩል አድርጎ አክብሮ እግራቸውን በማጠቡ ደስተኛ ሆኖ ፍቅሩን በደስታ ሲያካፍላቸው ነው የምናየው። እኔ መምህራችሁ ሆኜ እኔ አስተማሪያችሁ ሆኜ የእናንተ እግር ካጠብኩ እናንተም እርስ በርሳችሁ ተታጠቡ። ዋናው ምንድነው እንግዲህ ትልቁን የቤተክርስቲያን ምስጢር የሆኑን ምስጢረ ቁርባንን ሲሰራ ምስጥረ ቁርባን የትህትና ምስጥር እንደሆነ ማንም ዝቅ ብሎ ራሱን ያላዋረደ ወደዚህ ምስጥር መቅረብ ከባድ እንደሆነ እንግዲህ ምእመናንም ይህንን እያሰቡ ይህንን ጊዜ እንዲያሳልፉ ቤተክርስቲያን ታስተምራለች። ኢየሱስ ክርስቶስ የይሁዳን እግር ያጠበው አሳልፎ እንደሚሰጠው ሳያውቅ ቀርቶ ሳይሆን ፍቅርን ሲያስተምረውና ለንስሐ ጊዜ ሲሰጠው እንደሆነ ለማስተማር መሆኑን የተናገሩት የሃይማኖቱ አባቶቹ፣ ይህም ሰዎችም ለሚወዷቸው ብቻ ሳይሆን ለሚጠሏቸውም ጭምር በጎ ማድረግ እንደሚገባቸው ለማስተማር ነው ሲሉ ተናግረዋል። ሁላችንም እርስ በርሳችን እንዲህ አይነት መለኮታዊ የሆነ ጌታችን ያስተማረውን አንድ ቀን በጸሎታሙስ እርስ በርስ ከመተጣጠፍ አልፎ አልፎ ትህትናው ፍቅሩ ግን አንዱ ለአንዱ ያለውን አክብሮትና ፍቅሩን የሚገልጽበት ነው። ና ይሄ ሁልጊዜ ካራክተራችን ባህሪያችን ሊሆን የሚገባው ነገር ነው። በግልም በማህበርም ትልቁ የምእመናን ተግባር መሆን ያለበት ይሄ ጌታን ሕማም፣ ስቃይ፣ ሞትና ትንሣኤ እያሰቡ በቤትም በቤተ ክርስቲያን ውስጥ የሚደረጉ ስርዓቶችንም አብሮ በማህበር የሚደረጉ አሉ። እያንዳንዱ ሰው ደግሞ በኃጢአቱ እየተጸጸተ በቤተ ክርስቲያን ግቢ ውስጥ ሆኖ ጌታ ሆይ ማረኝ፣ ይቅር በለኝ እያለ የሚጸልበት ትልቅ የኃጢአት ስሬት የምናገኝበት ሳምንት ነው። በክርስትና እምነት ተከታዮች ዘንድ የሚከበረውን የትንሣኤ በዓልን ምክንያት በማድረግ በደብረ ብርሃን ከተማ በተለያዩ ክፍለ ከተሞች ለሚኖሩ በዝቅተኛ የኑሮ ደረጃ ላይ ለሚገኙ የህብረተሰብ ክፍሎች ግምቱ 55 ሚሊዮን ብር የሚያወጣ የምግብ ነክና የገንዘብ ድጋፍ ተደርጓል። በከተማ አስተዳደሩ ሴቶች ህጻናትና ማህበራዊ ጉዳይ መምሪያ አስተባባሪነት ከተለያዩ ረጂ ድርጅቶች ጋር በመሆን ድጋፉ ተደርጓልም ተብሏል። ስንታየው ኃይሉ ተጨማሪ አላት። ውላችሁ ግቡልኝ፣ እንጀራችሁን ከፍ ያርግልኝ። ትናንት እማዬ ዳቦ እማዬ እንዴት ነው የምንለው በዓል ዶሮ ስትለኝ እኔ በዳቦ ልጄ እንደምደልላት ውስጤን ተደሰትኩ። እነዚህ ወገኖች በደብረ ብርሃን ከተማ ድጋፍ የተደረገላቸው ወገኖች ናቸው። በዝቅተኛ የኑሮ ደረጃ ላይ ለሚገኙ የህብረተሰብ ክፍሎች ድጋፍ ተደርጓል። ድጋፍ ሲደረግላቸው ያገኘናቸው ወገኖችም የተሰማቸውን አጋርተውናል። ሶስት ልጆች እናት ነኝ። በጣም ነው ደስታዬን መግለጥ አልችልም። እውነት ለልጆቻችን ለወንድሞቻችን ውጭ ላሉትም፣ እዚህ ላሉትም ትልቅ ሚና ባለጸጋ ያድርግልን። አመሰግናል። ብዙ ነገር አለ። እግዚአብሔር የልቤ ነው የሚያውቀው። በጣም የቀዘንኩበት ዘመን ነበረ። በቃ አሁን በዓል ደስ ይለኛል። ከልጄ ጋር በደንብ ነው የሚረዱን። ያው ለአመት በዓል ይሰጡናል። ይህን ስጦታ እና አቋርጠው ማያውቁ እንደውም አዘንተኛ ነ እናንተን ሳይ ልጆችን ስደጋግፉኝ በጣም ደስ አለኝ። በዝቅተኛ የኑሮ ደረጃ ውስጥ የሚገኙ ወገኖችን ለማገዝ ረዘም ያለ ጊዜ በመውሰድ የተሰራ በመሆኑ የተለያዩ ረጅ ድርጅቶችን በማስተባበር ለበርካታ ወገኖች መድረስ ስለመቻሉም የደብረ ብርሃን ከተማ አስተዳደር ሴቶች ህጻናትና ማህበራዊ ጉዳይ መምሪያ ኃላፊ ወይዘሮ በለጥሽ ግርማ ነግረውናል። ወደ አምስት ነጥብ አምስት ሚሊዮን ብር ከማህበረሰብ ከእኛ ጋር ከሚሰሩ ከአጋር ድርጅቶች ከተለያዩ አካላቶች ተሰብስቦ ከ1340 በላይ የማህበረሰብ ክፍሎችን እናስጠቅማለን ብለን ነው በቅዲዘን ወደ ስራ የገባ ነው። ዛሬ ያው እንዳያችሁት የገንዘብ ድጋፍ የአይነት ድጋፍ በዛሬው ቀንም ስንሰጥ ቆይተናል። ይሄ ድጋፍ ነገም ተነጎዲያም እስከ በዓሉ ድረስ ይቀጥላል ማለት ነው። ከአሁን በፊትም ድጋፉ እየተደረገ ነበረ። በአማኑኤል የልማት ድርጅት የፕሮጀክት አስተባባሪው ሰለሞን ታደሰ ሕጻናት በደስታ በዓልን ከወላጆቻቸው ጋር እንዲያሳልፉ ለማድረግም ስጦታው መደረጉን ገልጸዋል። እንግዲህ አሁን መጪው በዓል ስለሆነ እናቶች በጣም በርካታ ልጆች በፕሮጀክቱ የታቀፉ ስላሉ እነዚህ ልጆች በለ በዓል ደስተኛ ሆኖ ማሳለፍ አለባቸው በሚል ዶኖሩን በፈቀደው መሰረት ለበዓል ሞያ የሚሆን ዱቄት ለዳቦ የሚሆን ዱቄትና ዘይት፣ እንደዚሁም የባቄላ የመሳሰሉትን ለነሱ ለመስጠት ነው ዛሬ እዚህ የተገኘ ነው። ከባለፈው ሳምንት ጀምሮ እየሰጠን ያለ ነው ማለት ነው። ከበዓላት ባለፈ የትምህርትና የጤና አገልግሎት በነጻ እንዲያገኙ እየተደረገ መሆኑን የሆፕ ፎር ጠባሴ የእርዳታ ማህበር መስራች የሆኑት መለስ አባተ ተናግረዋል። የሆፕ ፎር ጠባሴ ለበዓል ብቻ አደለም የሚልከው 28 ተማሪዎችን በቋሚነት በየወሩ ገንዘብ እየላከ በየቀኑ ቁርስና ምሳ አብረው እንዲበሉ እርዳታ ያደርጋል። በተጨማሪ ደግሞ አመታዊ የሆነ የሄልዝ ኢንሹራንስ የጤና መድን ለ62 ለ65 ሰዎች እርዳታ ያደርጋል ማለት ነው። ክፍያ ይፈጽማል በየአመቱ። ተመልካቾቻችን በጸሎተ ሐሙስና በመጪው የትንሳኤ በዓል ላይ ትኩረታቸውን ያደረጉ ዜናዎቻችን አሁንም እንደቀጠሉ ናቸው። የትንሳኤ በዓልን ስናከብር አቅማችን በሚፈቅደው ልክ መሆን አለበት ሲሉ በበዓል ግብይት ላይ ያገኘ ናቸው ለአሚኮ ሀሳባቸውን የሰጡ የአዲስ አበባ ከተማ ነዋሪዎች ገለጹ። ነዋሪዎቹ አቅማቸውን መሰረት ባደረገ መልኩ የበዓል ዝግጅት እያደረጉ መሆናቸውንም ገልጸዋል። ራይል ደምሰው አነጋግራቸዋለች። በኢትዮጵያ ባህልና ሃይማኖት ተኮር የሆኑ በርካታ በዓላቶች አሉ። ከነዛ በዓላቶች አንዱ ደግሞ በክርስትና እምነት ተከታዩ ዘንድ በከፍተኛ ድባብ የሚከበረው የፋሲካ በዓል ነው። የአማራ ሚዲያ ኮርፖሬሽን የክርስትና እምነት ተከታዩ በዓሉን በሚያከብርበት ጊዜ በምን አይነት ዝግጅት እንደሚያከብርና አቅሙን የሚመጥን ወጪዎችንስ ያወጣል ወይ የሚለውን ጥያቄ በመያዝ በተለያዩ አካባቢዎች ላይ በመዘዋወር ጥያቄዎችን አቀርቧል። እኔ አሁን አቅሜ በሚመጥነው መጠን ለዶሮ ምን ያክል ይበቃኛል የምለውን ነገር አውቃለሁኝ። አቅሜ በሚችለው ሽንኩርቷንም ምኗንም ገዛዝቼ ወደ ቤት ሄዳለሁ። ዶሮውንም ደግሞ እኔ አሁን ያው ብዙ ሰው የአበሻ ዶሮ ይላል። እኔ አሁን የፈረንጅ ዶሮ ነው የምገዛው። የፈረንጅ ዶሮ እገዛለሁ፣ እንደ አቅሜ የፈረንጅ እንቁላል ገዛለሁኝ፣ እንደ አቅሜ ሺ ምናምን አበሻ ዶሮ ካልገዛው ብዬ አይደለም። ሰዎች ስንባል ብዙ ምኞታችን ብዙ ነው። ዓለም በሙሉ ብንሸከም ብናፍሰው አይሞላ። በሀቂም ደግሞ መኖር ለሁሉም ጥሩ ነው፣ ሁሉ ነገር ያምራል። ዛሬ ተበድረን ብንበላ ነገ የምንከፍለው ነገር ከየት እናመጣለን? ያንን እንዳቅም መኖሩ ወሳኝ ነው። በዓልን ስትሆኚ ደሞ እንደራስሽ እንደ ፐርሰናል ማለት እንዳቅምሽ ልኬት ሆነ አለብ ካለኝ በዓልን አሳልፋለሁ በሚችለው መጠን፣ ከሌለኝ ደሞ በቃ ባለው ሁኔታ ባለው ነገር ማሳለፍ ይችላል። ገብቶሻል? በዛ ነገር እኔ በዓልን እንደ ፐርሰናል አሳልፋለሁ ማለት ነው። እንደ ቤቱ እንጂ እንደ ጎረቤቱ መኖር እንደሌለበትና በአቅሙ በመኖር ራሱን አስደስቶ ማሳለፍ እንዳለበት ነው መልእክት ያስተላለፉት። በተለይ ደሞ ጎረቤትን አይቶ ጭንቀት ውስጥ የሚገባ ትዳርን የሚያውክን ነገር መመኘት የለበትም ባለው ነገር ተደስቶ በዓሉን ሊያሳልፍ ይገባል ሲሉ መልእክት አስተላልፈዋል። ለራሴ እንደ ቤቴ ነው የምኖረው፣ እንደ ጎረቤቴ ሳይሆን አቅሜ ናውቄ ያለ የሚበላው የምጠጣውም። ለልጆችም አላስለምርኩም ብዙ ለበዓል የሚሆነውን በስተቀር ግዴታ ከሌላው ሁሉን ማለት የለበትም። እንደ አቅሙ እንደ ቤቱ ሆኖ ማሳለፍ አመት ባለን ሆድ እኮ ምንጊዜ መወድ ነው እንደውም እኛ የተሻለን ከሆነ ደግሞ ከኛ ነስ ስላሉ ሰዎች የሆነች ነገር ምሳ ከምንበላው ትንሽ አካፍለን። ምን አሁን በሌለኝ ነገር ካልኩሌሽን አድርጊ ለበዓል ምናምን ከማወጣ ነገ ላይም አላቀናት ለበዓል በቂ መሆኑን ከአንድ ቀን ውጭ ራሱ እኮ የበዛ ነገር ነው። ለበዓል ብቻ ወሳኝ ነገር ያንን ለማድረግ ይሆናል ብዬ አስባለሁ። ሁሉም በአቅሙ እንዲኖር የሚያደርግ የሱፐር ማርኬት ገባ ያለ በዛ የሱፐር ማርኬት ገባ ያደርግ በዓልን ተኮር አድርገው የሚዘጋጁ የበግ የዶሮ ስጋዎች ይገኛሉ። ያንንም በመጠቀም ሁኔታውን በማየት በዓልን ማሳለፍ ይገባል ሲሉም ነው በዓሉን አክባሪዎች መልእክት ያስተላለፉት። በአሁኑ ሰዓት ዶሮ አለ፣ የተሰራ አለ፣ ስጋ የተዘጋ እንደውም በቀደም በቴሌቪዥን ላይ ያስተላለፉ ነበረ። ጨጓራ ሳይቀር ጉበት ሳይቀር ሁሉም የተዘጋጀ አለ በቃ በአቅማችን ገዝተን መጠቀም የምንችለው ይሄ ዘመናዊነትን በተላበስ ቢኖሩ ጥሩ ነው። አሁን እኮ ጊዜው እንደምታዩ ነው። ዶሮም እዛ ተበልቶ ነው የሚገዛው፣ ሱፐር ማርኬት ሽንኩርትም ተከትፎ ነው አብዛኛው ጊዜ። አሁን ሽንኩርት ራሱ ቦታ ስለሌለን ይሉሻል ክተፉልኝ ምናምን የሚሉ ሰዎች አሉ። ጥሩ ነው። ሰው እኮ ዘመናዊ እየሆነ መጥቷል እኮ ጊዜውም አሰልጥኖታል። ጥሩ ሰዓት ነው ለትውልዱ። በተለይ ዶሮ በፊትም ሁል ጊዜም አለን፣ ግን አሁን ደግሞ በተለየና በብዛት ሙሉ የሀበሻ ዶሮዎችና የተበለቱ የሀበሻ ዶሮዎችንም ሆነ የፈረንጅ ዶሮዎች እናቀርባለን። እነዚህም ደግሞ በማሽን የተበለቱ ናቸው። ስለዚህ እነሱን ለየብቻቸውም የምንሸጣቸው አሉ። እንዳልኩሽም ደግሞ አሁን ለምሳሌ ዶሮን ከእንቁላል ጋር ከዱቄት ጋር ከዘይት ጋር ከሽንኩርት ጋር አንድ ላይ አድርገን በተመጣጣኝ ዋጋ አንድ ላይ እናቀርባለን ማለት ነው። በማስከተል አጫጭር ጉዳዮችን ወደ እናንተ እናደርሳለን። መሰረት መቅጫ አዘጋጅታቸዋለች። ኢትዮጵያ አምስተኛውን የፒፎር ጂ ጉባኤ እንደምታስተናግድ ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ የሃኖይ ጉባኤ አነስተኛ ቢሆኑም በሚገባ የተቀናጁ የፒፎርጂ ፕሮጀክቶች ትርጉም ያለው ውጤት እንደሚያስገኙና ለማሳደግም ትልቅ አቅም ያላቸው መሆናቸውን ማሳየቱን በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ገልጸዋል። ኢትዮጵያ በ2027 የሚካሄደውን አምስተኛውን የፒፎርጂ ጉባኤ ለማዘጋጀት ችቦን በመረከቧ ኩራት ይሰማታል ብለዋል። ይህንን እድል በጽናትና በቁርጠኝነት በመያዝ የቬትናም፣ ኮሎምቢያ፣ ዴንማርክና የኮሪያ ሪፐብሊክን የታየውን ስኬታማ ዝግጅት ውርስ ጨምረን እናስቀጥላለን ሲሉም ተናግረዋል። ጉባኤው ትብብር፣ ፈጠራ፣ አካታችነትና ተግባር በተሰኙት የፒፎርጂ አስኳል መርሆች እየተመራ እንደሚካሄድ አመላክተዋል። በበጀት ዓመቱ ዘጠኝ ወራት የኢትዮጵያን ብሔራዊ ጥቅም ያስከበሩ ስኬታማ የዲፕሎማሲ ስራዎች መከናወናቸውን የውጭ ጉዳይ ሚኒስቴር አስታወቀ። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ባለፉት ዘጠኝ ወራት የተሰሩ ዋና ዋና የዲፕሎማሲ ስራዎችን አስመልክተው ለመገናኛ ብዙሃን መግለጫ ሰጥተዋል። በመግለጫቸውም ባለፉት ዘጠኝ ወራት የኢትዮጵያን ብሔራዊ ጥቅም ያስከበሩ ስኬታማ የዲፕሎማሲ ስራዎች መከናወናቸውን ገልጸዋል። የኢትዮጵያ ዲፕሎማሲ ለጎረቤት ቅድሚያ እንደሚሰጥ ገልጸው በዚህም ከጎረቤት ሀገራት ጋር ያላትን ትስስር የሚያጠናክሩ ተግባራት መከናወናቸውን መሆኑን ተናግረዋል። በየካቲት ወር የተካሄደው የአፍሪካ ህብረት የመሪዎች ጉባኤ በልዩ አድናቆት የታየ እንደነበርም አመላክተዋል። በህዝብ ለህዝብ ግንኙነትም ውጤታማ ስራ መሰራቱን ገልጸው ለአብነትም 968 የሚሆን ነጻ ከፍተኛ የትምህርት እድል ማመቻቸት መቻሉን ጠቁመዋል። መረጃው የኢትዮጵያ ዜና አገልግሎት ነው። ኢትዮጵያ በቪየትናም እየተካሄደ ባለው ጉባኤ የስርዓተ ምግብ ተሞክሯን አጋራች። ጉባኤው ዘላቂና ህዝብን ማዕከል ያደረገ አረንጓዴ ሽግግር በሚል መሪ ሀሳብ እየተካሄደ ይገኛል። ከአረንጓዴ አብዮት ጋር የተጣጣመ ዘላቂ የስርዓተ ምግብ ሽግግርን የተመለከተ የሚኒስትሮች መድረክም ተካሂዷል። ኢትዮጵያ ሁሉን አቀፍ የስርዓተ ምግብና ኒውትሪሽን ፍኖተ ካርት አዘጋጅታ እየተከበረች እንደምትገኝ በመድረኩ ላይ ቀርበዋል። በተለይም ሀገር በቀል የአረንጓዴ አሻራ የስንዴ ልማትና የሌማት ትሩፋት መርሃ ግብሮች ዘላቂ የምግብ ስርዓትና ለአየር ንብረት ለውጥ የማይበገር ግብርና ለማረጋገጥ መሰረት እየጣሉ መሆናቸው ተነስቷል። የግብርና ሚኒስትሩ ግርማ ምንቴ ከመድረኩ ጎን ለጎን ከቪየትናም የተፈጥሮ ሀብትና አካባቢ አየር ሚኒስትር ዱሽዱይ ጋር ተወያይተዋል። መረጃው የግብርና ሚኒስቴር ነው።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 ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ስናደርስ የቆየ ነው። የዕለቱ ዜናችን እዚህ ላይ አብቅቷል። ስለ አብሮነታችሁ እናመሰግናለን። ጤና ይስጥልኝ።